ምን የሚልሽ በምን መስልሽ እያሉ የበለጎት እናት የሚሆን በግልጥ ተናግረው ያም እንኳን ከዚህ በላይ የሚገልጡበት ቋንቋ ስንላቸው የጸጋ ስጦታ ታ ስጦታን ግታ በማለት ከእግዚአብሔር የመጣላቸውን ጸጋ አቅማችን በላይ ነው እያሉ የሀርናቆት ንግግር ብቻ እንዳስተላለፉ ነው መጽሐፍት የሚነግሩ። እና ስለ እመቤታችን በእውነት የተጠየቀው መርገመ ሥጋ መርገመ ነፍስ አለባት ወይ የሚል ጥያቄ ነው የተጠየቀ። ጌታ በሰፊ ስለተናገሩት በዓለም ውስጥ በእመቤታችን በኩል የተደረገውን ድንቅ ስራ ዓለም ከተፈጠረ እስካሁን ወደፊትም ሊደረግ ስለማይችል እመቤታችን ከፍጥረት ሁሉ ልዩ ናት ብለን የምናደማድመው ከዚህ ካልተለየች እንዴት ስናደንቃታለን? ከፍጥረት ሁሉ የተለየች ናት የምንለው በዚህ ነው እንጂ ሰው በመማ ሰው እኮ የሐናና ኢያቄም ልጃለች ነው። ቅድስት ማለት ክን ልዩ ማለት ነው እና ልዩነቷ በዚህ ነው። ምናልባት አንዳንዴ ዓለም በክርስቶስ በኩል መዳኑ ብዙ ጊዜ ስንናገር ዓለም የዳነው ከእመቤታችን በተነሳው ሥጋ መሆኑ ወይ ደግሞ ክርስቶስ ከእመቤታችን የነሳውን ሥጋ በመስቀል ላይ ሶስት ሰዓት እንዲቆይ አድርጎ ያ ደግሞ ከሞተ በኋላ የጠፋውን መልሶ የወደቀውን አንስቶ የተዘጋውን ከፍቶ ወደ ገነት መለሰ። ምን ነው በየትኛውን መንገድ አለን? በእመቤታችን ነው። በአንቺ ድነት ማለ ብሎ በአንቺ ድነት ማለ ብሎ ሊቁ ከተነገሩ መሰረተ ህይወት የህይወት መዳኒት መሰረት መጀመሪያ የሆነች እመቤታችን እና ሊቁ ከመነፋ ለአዳም መንፈሰ ሕይወት ውስተ ገጹ ከማሁ አንትኒ ሃሎጭ ወኢር ሳይጭ በትሁልምአይልጭ የአዳምም ታሪክ አስታውሶ አዳም በገነት ሰባት ዓመት ሳይበድል በኖርበት ጊዜ ንጹህ እንደነበረ፣ መርገመ ሥጋ መርገመ ነፍስ እንዳልነበረበት ያንን ጠቀሰና ከመነፋ ለአዳም መንፈሰ ውስተ ገጹ በአዳም የህይወቱን ትንፋስ በጨመረበት ጊዜ ሳይበድል ንጹህ እንደነበረ ከማው አንትኒ አንቺም እንደዚያው አሎች አለሽ። በኩሉም አይልች በዘመንሽ ሁሉ በዘመንሽ ሁሉ እንዳዳምነሽ አዳምነሽ ሳይበድል እንደነበረው እፍ ብሎ የህይወቱ ትንፋስ በተጨመረበት ሰዓት ንጹህ እንደነበረ ባህሉ እንዳልቆሸሸ አንችም እንደዚያው ነሽ። አዳም ከመበደሉ ቢት መርገመ ሥጋ መርገመ ነፍስ የለበትም። ሊቁ ደግሞ ያን የጠቀሰው እንደዛ ያነሽ ምንም እንደዛ ከሆነች እመቤታችን አለባት ከተባለ በአዳም ከመወደሉ ወይስ ሲፈጠር መርገመ ሥጋ መርገመ ነፍስ ነበረበት ማለት ይሆናል። እንዲህ አንዳንድ ደግሞ ሊቁ ነገረ አዳም በገነት በነበረበት ሰዓት እንደነበረው ነሽ በዘመንሽ ሁሉ አልሪክ ነው ናውሪ ያለብሽ ወይ ምንም ምንም ምንም ምንም

ምንም ምን ብሎት እንዳረጋገጠው ነውር የሚለው ወይም እንትን ምንም ምን ነውር የለብሽም በማለት ስለቤተ ክርስቲያን የተናገረው እመቤታችን ስለሚተረጎም እመቤታችን ምንም ምን ነውር የለባም። አዎ ከአንቺ ቀድሞ እንደነበሩ ሴቶች አደፍ ጉድፍ ዋጣውትም ከአንቺ ኋላ እንደሚነሱ አደፍ ጉድፍ የለብሽም ለሚናፍ ይቋባሪ አረሰ ካንቺዊት እንደነበረች እንዳናና ወደ ላይም እስካሉ ሴቶች ሁሉ ከአንቺ ኋላ እስከ ልተንሳት እንደሚል እኔስ ሴቶች ምንም የለብሽም ብሎ ንክር እና፣ ይሄም አቀባ መንፈስ ቅዱስ ከርሰና መንፈስ ቅዱስ ከእናቷ ማኅፀን ጠብቃታል። ከምን ነው የጠበቃት? አቀባ መንፈስ ቅዱስን ከርሰና ከእናቷ ማኅፀን መንፈስ ቢጠበቃት አራንጆ ስጋ ስጋዋን አንስቶ አደረባት የሚለውን ይዘው የሚያወሩት ወይ ደግሞ የመቀኝነትና የጠላት ወር የሚያወሩት ስጋዋን አንስቶ አደረባት ስለሚል አንጽቷታል። ያነጻት መርግም ነበረባት ይላል እሱ፣ አይደለም በተፈጥሮ ነው ያነጻት፣ ሲፈጥራት ነው። ለዚህ ደግሞ አቀባ መንፈስ ቅዱስ ንከርሰማ ከእናቷ ማጠን ጀምሮ ጠበቃት አለ። ከእናቷ ማጠን ወሰረከበ ስጋ ቅዱስ ስጋ ንጹህ ሆኖ ወነፍሳ ንጽት ነፍሷም ንጽት ሆና በአገኛት ጊዜ ነፍሷም ንጽት ሆና ሥጋውም ቅዱስ ሆኖ በአገኛት ጊዜ ፈጠሮ ዕለቱ በመንፈስ ው መቅደስ ነው ሥጋ መቅደሱ ቅዱስ ጊዜ ፈጠሮ ቅዱስ ለእሱ በመንፈስ ቅዱስ ሕያው ስጋን ፈጠራ። ንጹህና በመንፈስ ተጠብቃ ከእናቷ ማጠኝ ንጹህ ስለነበረች ከንጹህ ንጹህን ሥጋ ነሳ። ከንጹህ ንጹህን ሥጋ እንደዛ መጽሐፍ ስለሚሉ እኮ ነው። ቢኖርባት አለብን አለባት፣ ምን ችግር ግን? የለባትም የሌለባትም አለ ማለት ነውረ፣ ነው ነውረ

ከምንም ጋር ውህደት አይገጥም። የሚገኘው በጭቃ ውስጥ ነው። የሚገኘው ከመሬት ነው። ማዕድን ነው። በጭቃ ውስጥ ቢገኝ የራሱን ባህሪ ይገኛል ወርቅ። እናንተ ኬሚስትሪ ተማሪዎች እንደምታውቁት። በጭቃ ውስጥ የተገኘ ወርቅ ከጭቃ ውስጥ ይገኛል እንጂ ከጭቃው ጋር ምንም ውህደት እንደሌለው። ምንም አይነት ግንኙነት እንደሌለው እንደማይቆሽሽ ሁሉ በዚያ ዘመን ጭቃው ሆነ የነበረው የሰው ልጅ ከአዳማ ካዳማስቶ እስከ ሐና ድረስ የቆሸሸው ትውልድ የቆሸሸው የሰው ልጅ በውስጡ ግን እንደ ወርቅ የጠራች እመቤታችን ነበር እና ከጭቃ ውስጥ የተገኘች ወርቅ አደረጋት አለ። ከጭቃ ውስጥ የተገኘች ወርቅ አደረጋት። ወርቅ ካላት ወርቅ ከምኑ ጋር የራሱን ባህሪ ይዞ የሚገኝ ሰዋልች ማለት አለ ሰው ስን ሆኖች ሆኖ እያትለም ያለው ከሆ መላካልነትም ሰውን አሉ። በጣም ይገርመኝ የሰው ታላቅነት የሐና የኢያቄም ታላቅነት ሰውን ሁሉ ትልቅ ስለሚያደርገው

ከጭቃው ሳትሳተፍ ግን በጭቃ ውስጥ ተገኘች። እመቤታችን ናትና መርገመ ሥጋ መርገመ ነፍስ የለባትም። ብሩክት አንቺ ማነ ከሴቶች የተለየች ኮይ አንቺ ብሩክት ነሽ ከሴቶች የተለየች ነሽ ካላት በዛ ሴቶች ዘመን የነበር ሴቶች መርገመ ሥጋ መርገመ ነበረባቸው። አንቺ ግን ከሴቶች የተለየች ብሩክት ነሽ አላት ወንጌላዊ። እንደዛ ስለሆነ እንዲያ ነውና፣ እኛም ይሄን እናስተምራለን፣ ይሄን እናምናለን። ከመዝን ይሄ እንዲህ አሁን እንዲህ እናምናለን፣ እንዲህ እናሳላ፣ እንዲህ እንማረ። ያልሆነውን ሆነ ማለት ነው። ነው የክደት ክደት ድፍረት ነው፣ ንቀኝነት ነው። ንቀኝነቱ በራስ ላይ ይመጣ ይባላል። እንደዛ ስለሆነ የሆነው ይሄ ነውና፣ ቤተክርስቲያን አስተምሯ ይህ ነው። ዘርስ ነው።